ሌላ ነገር የለው። ከዛ በመቀጠል ግን ከዛ በመቀጠል ግን ስለ ኢየሱስ ክርስቶስ ግን በምናወራው ደረጃ ላይ እሺ፣ ይጠይቁኝ። አገባን ስለ እነሱኛ፣ ታሪክኛ፣ ምን አገባን? እግዚአብሔር፣ እኛ እኮ ኢየሱስ ክርስቶስ ጋር የነበሩት ደቀ መዛሙርት ለእኛ ጽፎ መጽሐፍ ቅዱስ ሰጥተውላል። ምን አገባን እኛ ስለ እነሱ ሰዎችኛ፣ ምን ይመለከተናል? አብዮት፣ ይሰመህ፣ እንደ ስምህ አብዮት እየፈጠርክ ነው። አረ እንደዚህ የሚባል ነገር የለም። ፖለቲካ አይሰማም። አብዮት ነው ፖለቲካ እየሰራ ነው ያለው። ኧረ እኔ ፖለቲካ ላይ አቀማ ፖለቲካ እየሰራ ነው ያለው ወንድሜ፣ እንደዚህ አይነት ነገር የለም። እከሌ እከሌ እንዲህ ተዋህዶ ዝም ብለህ ነው እኮ የምትናገረው። እኛ ምን አገባን ስለነሱ። ምን አገባኝ? ምን አገባኝ? እኔ የሚመትልት ክርስቶስ የኢየሱስ ክርስቶስ ሐዋርያ የሆነው ዮሐንስ ስማኝ፣ በደንብ ስማኝ። የኢየሱስ ክርስቶስ ስለ ህይወት ቃል በመጀመሪያም የነበረውን የሰማነውን፣ በዓይናችን ያየነውን፣ የተመለከትነውን፣ በእጆቻችን የዳሰስነውን ህይወት እናወራላችኋለን። ያለኝን አብሮት የነበረውን አቅፎት የነበረውን አብሮ የበላውን አብሮ የጠጣውን ኢየሱስ ክርስቶስ በዚህ ምድር ላይ ሀያሌ ተአምራትን አድርጓል። ነገር ግን ባህር ቀለም ሆኖ ትማኝ መሬት መዝገብ ሆኖ ቢጻፍ አይበቃውም ይላል። ነገር ግን ለህይወት ይሆንልን ዘንድ ሆኖም እንማርበት ዘንድ ኢየሱስ ክርስቶስ ጌታ እንደሆነ እናምንበት ዘንድ ይሄ ተጽፎልናል። በቂዬ ነው። ይሄይሄ አልፋና ኦሜጋ የሆነ የእግዚአብሔር እስትንፋስ ቃል አለ። ቅሊምንጦስን ይዘህ መጓዝ ትችላለህ። ይሄ አባት ምን አገባኝ? ለ ስለ ቅሊምንጦስ ምን አገባኝ? ስለ ቅሊማጦስ ምን አገባኝ? ለጠይቀህ አብዮት ምን አገባኝ? አንሳውና ለጠይቀህ ጠይቀኝ፣ አትበሳጭ። አሁን እኮ አንተ ክርስቶስ መንፈስ ያረጋጋ፣ በተአምር አልበሳጭ ተረጋጋ። ጠይቅ። እሺ፣ ልጠይቅህ። እሱ መጽሐፍ ቅዱስ ጌታ አመጣው። በዛ በብሉይ ኪዳን በሙሴ የተሰጠው ያንን ጋይ ላይ የተጻፈው ጽሑፍ በልባችሁ ላይ ጽፌዋለሁ አለ ጌታ። ከእንግዲህ በኋላ ማንም ስለ ጌታ እወቅ ብሎ ጎረቤቱ ላይ

እኮ ቆይ አትጋጩ። መዝገቡ ነው እንደዚህ ያለው። የአንተ ጓደኛ አይደል መዝገቡ? እንግዲህ ቆይ ቆይ እየተረጋጋችሁ። እኔ መች አልኩህ? ቀለሜን ጦስ መች አልኩኝ? ተረጋግኩኝ። እሺ ፍሬ ዘርጋ ቀጡ ነው። እነሱ ምን ሰጡኝ እኮ ያ ድንጋይ ላይ የተጻፈው በጽላት ላይ የተጻፈውን ወደ ልባችሁ አዙሬ ዋለው አለ ጌታ ኢየሱስ ከእንግዲህ በኋላ። ለህብራውያን ጻፊ ሰው ብለህ ስላለው አደለም እጅህ ላይ ስላለው ነው የጠየኩህ። ኦርቶዶክስ ቤተክርስቲያን ነች የሰጠችኝ ልበልህ? እንደዛ እንድትለኝ አደለም ምን ትክክለኛ ከመርካቶም ገዝቼው በለኝ፣ ከየትም አምጥቼው በለኝ። ግን ከየት ነው ያመጣኸው ነው ጥያቄ። እኔ አንድ ነገር ልንገርህ እስቲ ከፈተው እስቲ መጀመሪያ አንድ ነገር ድንገር አንተ አዋቂ ነ ኔ ጌታ የጥበብ ሰው ነህ። ጭራሽ የጌታን ቃል ኬታ መጣ ይለኛል እንዴ? እኔ የጌታ ቃል ልቤን የሰጠኝ ጌታ ራሱ የሰጠኝ አንድ ሰው እዚህ ውስጥ የለበትም።

አረ መጋቢ ምስጢር ይከሰቱ ግድ የለውም። ቆይ አረ ቆይ፣ ተረጋጋ በጌታ ሎት አብዩት ጌታ ኢየሱስ ክርስቶስ ዘላለማዊ አምላክ ነው። የጌቶች ሁሉ ጌታ ነው። የነገስታትም ሁሉ ንጉስ ነው። የኃያላን ሁሉ ኃያል ነው። እንደሱ ያለ ማንም የለም። ከተወለዱት ሁሉ በምድር ላይ ከተመላለሱት ሁሉ በላይ እሱ ነው። ዓለምን ሁሉ በእጆቹ የሰራ የጌቶች ጌታ ነው እሱ። ዓለምን በእጁ አልሰራም። ዓለምን በእጁ አልሰራም። አንተን ነው በእጁ የሰራው ዓለምን ይሁን ብሎ የፈጠረው ጌታ። እሺ፣ አዎ፣ አዎ፣ እሺ፣ ልክ ነህ፣ ልክ ነህ፣ ልክ ነህ። ይሁን ብሎ የፈጠራቸው ስነ ፈጠራታት አሉ፣ በቃልን በማሰብም የፈጠራቸው አሉ፣ በንግግር የፈጠራቸው አሉ፣ በእጆቹ ደግሞ የሰራቸው አሉ። ልክ ነህ። የጌቶች ሁሉ ጌታ ኢየሱስ ክርስቶስ ይህ የቤተክርስቲያናችን የአማልክት ሁሉ አምላክ ገናና ማንም የማይችለው ንጉስ፣ ሁላችንን ያከበረ ያዳንን፣ በመስቀል ተሰቅሎ ሞቶ በደሙ የቤተክርስቲያን አስተምሮ ቤዛነት ያዳነን የቤተክርስቲያናችን አስተምሮ ነው እንዳትልኝ። እኔ የቤተክርስቲያን አስተምሮ አልቀበልም። እኔ የምቀበለው የእግዚአብሔር እስትንፋሴ ሆነ መጽሐፍ ቅዱስ ብቻ ነው። ፍሬዘር ወንድ ጠይቀው መጣ፣ ቅዱስ መጣ ወ አብዮት በፉከራ እኮ አይደለም። ብራዘር እንዴት ነው ነገሩ? እኔ አነጋገሬ ነው ፉከራ ከመሰለ ለሙካት የፎከርኳ አለ እንደዚሁ ነው የማወራው። ወንድም አብዮት፣ በነገራችን ላይ እንደዚህ ስለ ጩክና ኢየሱስ ጌታ ነው ስላልክ እንደማጸድቅ ታውቃለህ። አረ፣ በጌታ በኢየሱስ ክርስቶስ ስምሌ እኮ በእኔ አይደለም የምጸድቀው፣ አጽናቂ ስላለኝ ነው የጸደኩት። ሙት ነበርኩኝ የኃጢአት ክምር ነበረብኝ፣ እኔ ለዳ። አሁን አንተ መጽሐፍ ቅዱስን ነው የምታምነው? መጽሐፍ ቅዱስ የአንተ ያስቀው መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ አብራርቶ ይነግረኛል። 66ቱ ነው ብሏል ወንድም መዝገቡ ማለት ነው። እና መጀመሪያም የመጀመሪያው ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጀመሪያ እንዲያውም ንጤ ነበረች የነበረች እያለ ልክ ግለሰብ ነው ያስመሰላት ማለት ነው። አዎ ነበረች። ጥያቄ ግን ወያ ሲጨርስ ታወራለህ፣ አይሻልም? እንድንደማመጥ፣ ሁለታችን ካወራን አድማጭ ይጠፋላ። ስለዚህ አሁን አንተ የማቴዎስ ወንጌል ምዕራፍ 27 ከቁጥር 9 ያወጣልኝ እስኪ አንድ ኃይለቃ

ምንድን ነው የሚለው? አምሰ ድገረኝ እኔ አውቀዋለሁ። ወበፉከር አኳ አይደለም ልትጠየቅ አይደል? አውጣው እንጂ ኦ አንብበው። እርሚያስ አንብበህ ጠይቅ እስኪ እንዴ ጥያቄም ጠይቀህ እኛን አንብበ አይወጣንም እለነው አሁን እኮ ሚውት ማድረግ ይቻላል እኮ ካልፈለጋችሁም እኮ እንወጣለን። ምንም ችግር የለውም። ቤታችሁ ስለሆነ ምናምን እንደፈለገ መሆን ይቻላል። መጠየቅ አለመመለስ ደግሞ ሌላ ነው። ቆይ ቆይ ቆይ፣ እንስማማ እና እናውራ። ኤርሚያስ ምንድን ነው የምጠይቀው? እስኪ ጥያቄ ምንድን ነው? የማቴዎስ ወንጌል ምዕራፍ 27 ከቁጥር ዘጠኝ?

በነቢዩ በኤርሚያስ የተባለው ከእስራኤል ልጆችም አንዳንዶቹ የገመቱትን የተገመተውን ዋጋ ሰላሳ ብር ያዙ ይላል። ልክለኝ፣ እግዚአብሔር ያክብርልኝ። ስለዚህ ስልሳ ስድስቱ ነው ትክክል። ካላችሁ የትኛው ኤርሚያስ ነው ይሄንን የተናገረው? እስኪያወጣችሁ መዝገቡም ይሁን እዚህ ጠቅላላ ያላችሁ ፕሮቴስታንት እስኪያወጣችሁ ነገሩ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷ የጨመረችው ነው የምትሉትን እስኪ ማስረጃችሁን አምጡት። እዚህ ላይ ብቻ፣ ሌላ ነው ወደ ግራ፣ ወደ ፊት፣ ወደ ኋላ፣ ወደ ቀኝ አይሰራም። ይችን አውጣችሁ እስኪ ያሳዩ። መጽሐፍ ቅዱስ እኮ በአንድ ጥቅስ ላይ ተመስርቶ አይደለም የተጻፈው። የትኛው ኤርሚያስ ነው የጻፈው አሳየኝ። ከመጽሐፍ ቅዱስ ከስልሳ ስድስቱ አውጣን፣ ያሳየኝ ይሄኛው ኤርሚያስ ነው። እዚህ ጋር ሌላም ልጨምርልህ፣ ሌላም ልጨምርልህ ኢያሱ በሚዋጋበት ሰዓት ሌላ አልፈልግም። ፀሐይ በገባሁ አንተ ቁም ብሏል። ይህም በያሻር መጽሐፍ ተጽፎ ይገኛል ይላል። በያሻር መጽሐፍ እኔ ቢኖር ባይኖር፣ እኔ ኢየሱስ ክርስቶስ ቃል ሰጥቶኛል፣ እሱን ነው የማምለው። አልኩ እኮ አልሰማኸኝም። እንደ የማቴዎስ ወንጀል የክርስቶስ ቃል አይደለም። እ ቆይ ወንድም መጋቢ ሚኒስቴሩ አሁን ርዕሱንም የሚበጠብጡ ሰዎችን አስገባህና ሽፍት አደረገ ርዕሱ። አይ በጣም እኮ እየገረመኝ ነው። ማለት ብንስማማና ተረጋግተን ብናወራ መልካም ይመስለኛል። አሁን ይሄ ተፋልሶ ተፋልሶ ነው ይዞብን የመጣ ኤርሚያስ፣ ኤርሚያስ አሁን ከጠየቅከው ጥያቄ ወይም ደግሞ ይሄን ይነበብ ያልከውን ቃል ለምንድነው? ያወጣው ከርሱ ጋር እንዴት ይሄዳል? ያቀረሙበት ምክንያት ማለት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰማንያዱ የምትቀበለው ራሷ የጨመረችው ነው እንጂ እውነተኛው ስልሳ ስድስት ነው ስላልከኝ፣ ይሄንን ደግሞ በትንቢት የተነገረ ቃል ቅዱስ ማቴዎስ ተናገረ። ይሄንን የጻፈው ኤርሚያስ ደግሞ የትኛው ነው ማለት ምንድን ነው? ስልሳ ስድስት ከሆነ አውጣ እናሳየኛ፣ ከብሉ ኪዳን አሳየኝ። አንድ ጊዜ ኤርሚያስ፣ አንድ ጊዜ በጣም የምወድ ወንድሜ። አይ ቆይ ማልዮት ቆይ አንተ እንትን ላይ ነህ አንተ መበጥበጥ ላይ ነህ። ቆይ ቆይ ምንም አታቀም፣ ባዶ ቅል ነህ አንተ። ጌታ ይቆይ ቆይ ቆይ ቆይ አታውቅም። አብራዘር በመጮህ ለውጥ አይመጣም። ማሶ ባዶ ነህ ስራ ነህ። ቆይ አንተ ቆይ ቆይ ባዶ ነህ አንተ። ከባዶ ጋር ደግሞ አላወራም። ቢያንስ ትንሽ ከሞከረው መዝገቡ ከሚባለው ጋር ይሻላል። ትንሽ እንደ ቢያንስ የተወሰነ አንተ ባዶ ነህ። ቆይ እሺ መጋቤ ምስጢር እስኪ አንዴ አሁን ወደኛ ወደ ርዕስ ወደ ጀመር ነው ርዕስ ብንመለስ፣ አሁን አብዮትም ትልቅ አብዮት ፈጠረ። እየሰሙኝ ነው? መጋቤ ምስጢሩ መዝገቡ የአማራው ጴንጤ እየሰሙኝ ነው? ይሰማል። እሺ እሺ፣ ይሰማል ወዳጄ ስለዚህ እነ ቅድም አሁን ወደ መጀመሪያው ርዕሳችን ስንሄድ ያሁን እንግዲህ እነ ፍሬ ምናጦስን ጴንጤ ናቸው ብለዋል። አዎ ከአስተምሮ አንጻር መጀመሪያ የክርስቶስ ምን? አይ ከአስተምሮ አንጻር ማ እኮ ጨረስን እኮ ከአስተምሮ አንጻር እኮ አሪዮስን የሚቃወም ስለሆነ ለአሪዮስ ትምህርት ማን ነው የሚቀርበው? ጴንጤ ነው፣ ኦርቶዶክስ ነው የሚለው እንዲታሄድ በደንብ እንዲያዩት። አሁን ልንስማማ ስላልቻለን ማለት ነው ከዛ ውጭ ግን ከአስተምሮ ውጭ ግን ምናልባት የአቡነ ግሪጎሪዮስን የታሪክ መጽሐፍ የኢትዮጵያ ቤተክርስቲያን ታሪክን የሚያምኑበት የሚያነቡት የሚወዱት ከሆነ የሚቀበሉት ከሆነ ሌላው አባ ፍሬምናጦስ ወደ ኢትዮጵያ ከመጣ በኋላ የክህነትንና የቁርባንንም ሕግ ነው ያጠናከረው። አይደለም? ነው ደግሞ አሁን ቁርባን ላይ ልትወስደ ይፈልግህ ነው፣ አይደለም አደለ አደ እኔ ይሄው መጽሐፍ እኮ በግልጽ ቅድም አቡነ ጎርጎሪዎስን መጽሐፍ እየጠቀሱ ስለነበረ በግልጽ የአቡነ ጎርጎሪዎስ የታሪክ መጽሐፍ ላይ ተቀምጧል። ከዛ በተረፈ ስለ ክርስትና አመጣጥ ደግሞ አሁን ካሪዎስ በአንድ ነገር እንስማማና እናውራ። እኔ እናንተ ጋሪዮስ ያሪዮስን ትምህርት በማንሳት ያሪዮስን ትምህርት በማንሳት ያሪዮስ የተወገዘውን ትምህርት ትተው ትክክለኛውን አስተምሮ ይዘው ስለ ኢየሱስ ክርስቶስ ፍጹም አምላክነትና ፍጹም ሰውነት ያስተማሩትን እነ ፍሬምናጦስ ናጦስ እነ አትናቴዎስ ከአትናቴዎስ ቀጥሎ ፍሬምናጦስ ይዞት የመጣውን ትምህርት እኔ እቀበለዋለሁኝ። ስለዚህ ትምህርት ለማን ይቀርባል? ኦርቶዶክስ ወይስ ለጴንጤ? አቤት፣ ለኦርቶዶክስ ወይስ ለጴንጤ ይቀርባል ይህ ትምህርት? እየጠቀለል ነው። በጣም ጥሩ ለጴንጤ ይቀርባል ማለትህ፣ ምኑ ነው የሚቀርበው? ምን ፍቅና ነው? የአሪዮስ ትምህርት ማለት ነው? አዎ ወልድ ፍጡር ነው የሚለው። ምክንያቱም እኛ ወልድ ኦርቶዶክስ ነው የሚቀርበው፣ ለኦርቶዶክስ ነው የሚቀርበው፣ ለኦርቶዶክስ ነው። ትንሽ ጊዜ ስጠኝና ልንገርህ። አንድ ሰው እንዴት መናፍቅ ሊባል ይችላል፣ ወይስ ደግሞ እንዴት መነፈቀ ሊባል ይችላል ከተባለ እንግዲህ በሀገራችን በተማር ነው የግሱ ቋንቋ አውድ መሰረት ነፈቀ ከሚለው የግስ ቃል የወጣ ሲሆን ተጠራጠረ ወላወለ የሚል ትርጉም አለው አይደለ እንዴ ስለዚህ ወይም እንግዲህ ወደ ላቲኑ ወደ ላቲኑ ቃልና ወደ ግሪኩ ቃል ደግሞ ስትሄድ ደግሞ መራጭ የሚል ትርጉም አለው መራጭ ወይም ደግሞ ከፍሎ አማኝ ማለት ነው። ከፍሎ አማኝ ማለት ነው። መናፍቅ የሚለው ቋንቋ ስናመጣው ደግሞ ጽንሰ ሐሳባዊ ትርጉሙን ስትመለከት የግስ ቃል ሆኖ ነው የምታገኘው። የግስ ቃል ሆኖ ነው የምታገኘው። የግዙ ቃል ደግሞ ሲተረጎም ተጠራጣሪ፣ ወላዋይ። ከትርጉሙ ነው የምንነሳ ቆየኝ። ከትርጉሙ ነው የምንነሳ ቆየኝ። ስለዚህ ይሄ ማለት ማንኛውም ሰው መነሻውን የእግዚአብሔር ቃል አድርጎ ኑሮውን ፍፃሜውን ሁሉ በራሱ በጣም ጥሩ ከክርስቶስ ትምህርት ውጭ የሆነ

ይሄ አሪዮስ ደግሞ የክርስቶስን ትምህርት የማይቀበል ። ድምጽ እየተቆራረጠ ነው፣ ኔትወርክ ነው ምንድን ነው? ክርስቶስን ራሱን ፍጡር ነው ብሎ የሚያምን ስለነበረ መርጌታ መዝገቡ ድምፅ ትንሽ ይሄንን ትምህርት ከቃሉ አንፃር አይተው ምናምን ብለው ለው ድምፆ ይቆራረጣል። ለሌሎቻችሁ ይሰማቸዋል። ጂሰስ ማና ታፕ ታፕ ኮፒ ሊንክ እስቲ ጂሰስ ወይ ቴክስት አርግላቸው፣ እንትኑም እያነበቡ አይመስለኝም እ ። መርጌታ መዝገቡ መርጌታ መዝገቡ ይሰማታል። አፍቅ ብለው ላይ መርጌታ ድምፆት ይቆራረጣል እና ሊዘጋቦት ነው። ሚት ሆነው ሳይሆን ሊዘጋ ስለሆነ ነው።